ተሰማኛለህ። አንተ ሆንክ ባለቤትህ ከሀዲ ናችሁ። ምን እንዳደረጋችሁ ማላቅ መሰለህ? ያኔ ምን ስታወሩ እንደነበር ያልሰማው መሰላችሁ? እሺ፣ ይሄኛ ተቆርቋሪ ምን እንድቁ ልፍስፍሶ እንደነ እኔ እንደዚህ አይነት ልፍስፍሶ እንዳይመቸኝ። አንቺ ልታረጊ ያሰብሽው ነገር ታውቆሻል እንዴ? እዚሁ ልነግራት ነው እንዴ አው የምጣውት ሁሉ ልነግራት ነው። እሱንም ቢሆን ነግሬሃለሁ። ትንሽ እንኳን አታሳዝንሽም? በዚህ ስሜት ላይ ሌላ ነገር ለምንድን ነው የምጨምርባት? አንቺም ሴት ነሽ እኮ ልትረጁ ይገባል አይደል? ዛሬ ተሰብሬለሁ እያልኩ ሽኮሩ ይኸው ልሽ አውለት። እኔ ከዛ በፊት በጣም አስፈላጊ ነገር ልነግርሽ ፈልጋለሁ። ምንድነው እንደዚህ የሚያልፈስፈስ? በቃ ጠንካር በይ። ሁሉም እኮ ሰው ጠንካራ ሆኖ አይቀጥልም አይደል? እንዴ፣ አሁን በቃ የመጣሁበትን ነገር ልንገርሽ። እንዴ፣ ይክራ ምን ሆነሽ ነው? ምን አይነት ጨካኝ ሰው ብትሆኝ ነው? ቢያንስ አመመኝ እያለች ነው አለ። ቡና ፊላት። በቃ የሆነ ነገር ያረጋጋታል ብቻ የሆነ ነገር አርግላት። ቡና ታውቃለ፣ በጣም ደስተኛ የሆንኩ ነው። ያለፈው ነገር ሁሉ አልፎ ያ ሁሉ ነገር አልፎ አብረን መሆናችን እኔ እናንተ አብረን ደስተኛ መሆናችን በጣም እየገረመኝ ነው። ይዘይር ነገር ይዘይርሽ ምንድን ነው የምሰማው? ምን ሰማሁ? አቦ ምን ሰማሁ? ቅሌትሽ ነው ቅሌትሽ፣ አደባባይ ወጥቶ ሰማው። ያንቺ ቅሌት፣ ያንቺ ውርደት ተከትሎ የኔንም ቤት በር አንኳኳ። እኔ የምለው የሰው ቤት የሰው ትዳር አፍረሰሽ ነው እንዴ? ያንቺን ህይወት የገነባሽው ያችን የመሰለች ኢማን ያላት ከጥሩ ቤተሰብ የተፈጠረች ልጅ ልጅ ስለማትወልድ ብቻ የሷን ቤት አፍርሰሽ አንቺ የራስሽን ቤት ትገነቢያለሽ? እኔ አንቺን ሳሳድግ እንደዚህ ባለጌ አድርጌ ነው እንዴ? ያቺ ሴት ጥሩ ቤተሰብ ሰብ ያሳደጋት ኢማን ያላት ለትዳሯ ታማኝ ባሏን የምትወድ መልካም ሴት ነበረች። እንዳንቺ አይነት አይን አውጣና እንዳንቺ አይነት ራስ ወዳድ ሴት ህይወት ውስጥ ገብታ ባሏን ነጠቀች። እኔ አንቺን ሳሳድግ እንደዚህ ባለጌ አድርጌ ነው እንዴ? አላህ ለአንቺ ህይወት አልጻፈልሽም። አመት ሁለት ዓመት ሙሉ ከዚህ ከማይረባ ቆሻሻ ሰው ጋር ነበር አንቺ ተጣብቀሽ አገባዋለሁ ያገባኛል ብለሽ ስትይ ነበረው። እስኪ ንገሪኝ፣ ያባኔው ምን አደረግኩ ምን አደረግኩ አትበይ። እሱ እኮ ራሱ ነው ከኔ ጋር መሆን የፈለገው እሷ መውለድ ስለማትችል ስለማትችል ስሚ አንቺ ሴት ነሽ ነገ ከነገ ወዲያ ይሄ ችግር ልጅ የመውለድ ችግር አንቺ ቤት ቢገባስ አረ አባይ ባይ መልስ አልፈልግም። የፏድ ልጅ እንደዚህ አይነት ቆሻሻ ስራ ሰራች ሲባል ለስሜስ ጥሩ ነው አንቺ ስለራስሽ ምን አይነት ጡር ነው የምታስቀምጪ እነዚህ ሰዎች እኮ ይዋደዱ ነበር ይፋቀሩ ነበር በመሃላቸው አላህ ለፈተና ብሎ ልጅን ከለከላቸው። ልጆች ናቸው ገና ነገ ከነገ ወዲያ ይወልዱ ነበር። ልጅስ ባይወልዱ በፍቅር መኖር አይችሉም እንዴ? ይሄ ሰው ቆሻሻ ነው። ለነገሩ ለቆሻሻ ሰው ቆሻሻ ነው የሚገባው። ለዛ ነው አንቺም ተከትለሽ ቤቱ የገባሽው። ወጪ ልኛው። ኧረ አባ፣ እኔ እኮ ናፍቃችሁ ነው። ወጪ ልኝ። ናፍቆት ምናምን ዚያራት በይኝ። ቀብርሽ ይዘል። ወጪ ልኝ። አሁን ከቤት ነው ወጪ ል አሰላሙ አሌይኩም ወረሐመቱላሂ በረካቱህ። ወደ የቻና ቤተሰብ ሰላም እንዴት ናቸው? ንዳንኛ አልሐምዱሊላህ። ዛሬ እንግዲህ በአዲሱ መጥቻለሁ። እሱም ደግሞ ያው ጓደኛ ማለት ምን ማለት ነው? ማለትም አሁን እነዚህ ሴቶች መጀመሪያ ይቀራረባሉ፣ ይዋደዳሉ እና በመካከላቸው ምስጢር ነው የሚባል ነገርም የለም። እና እንደዚህ እየሆነ እየተዋደዱ እየተቀራረቡ እያለ ጓደኛ ዋ ታገባለች ጓደኛ አንዷ ስታገባ ካገበች ከግዛተ በኋላ ምናምን ልጅ ልትወልድ አልቻለችም። ልጅ መውለድ ያልቻለችው ደግሞ ከሷ እንደሆነ ነው የነገረቻት ማለት ነው። ልጅ መውለድ የማይችል ግን ባልዮ ነው። እና ምንድነው የተፈጠረ? እቺ ጓደኛዋ ያው ዘወትር ወደ እነሱ ስለምትሄድ ከእሷ ጋራም ጓደኛ ስለሆነች ከባሏ ጋራ ትገናኛለች ማለት ነው። ባሏን ደግሞ አንተ ሚናስብ ነው ልጅ መውለድ የማትችልን ሴት በትዳር ይዘህ የምትቀመጠው? እሷን ፍታትና እኔን አግባኝ ትለዋለች። ብትለውም እሱ ቶሎ ፈቃደኛ ባይሆንም ከጊዜ ወደ ጊዜ እየመጣች ጓደኛዋን አስመለክታ እየመጣች ከሱ ጋር መግባባት እና መዋደድ ትችላለች ማለት ነው። ከዛም በኋላ ያው እሱ እንዲፈታት ትገፋፈዋለች። አገፋፍተው ያው ልቡ ሲሸፍት ነገር በነገር እያለ የመጀመሪያ ሚስቱን ይፈታታል። የመጀመሪያ ሚስቱን ከፈታ በኋላ የገዛ ጓደኛውን ያገባል እና ጓደኛውን ከማግባቱ በፊት ወደ ምስቱ ሚስቱ በር ላይ ሆና እየሰማቻቸው ነበረ። መውለድ የማትችሉም ተደርጋለች በቀፊታት ፊታት ማፍሰት ከፈርህ እኔ እንደማትፈልጋት ልነግራት ነው ምናምን ብላ ታስፈራራው ነበረ። ከዛም በኋላ አገባች። ከአገበች ከጊዜ በኋላ ወደ ቤታቸው የመጀመሪያ ምስቱ፣ በሰርጋችሁ ላይ ስላልተገኘው ይቅርታ አርጉልኝ ለእናንተ ደግሞ ከኔ ስጦታ መቼም ትፈልጋላችሁ ብዬ ነው ብላ የሆነ የታሸገ ነገር ይዘላችሁ መጠችና ሰጠች ከሰጠች በኋላ ሚስቱ ከላይ የታሸገውን እሽጉን ከከፈተች በኋላ ውስጡን ማክፈት አልፈለገች ፈራችና ባሏል እስኪ አንተ ፍታው አለች ባሏ ልክ ሲፈታ የሆነ ወረቀት ትንሽዬ ብጣጭ ወረቀት ነው እንዴ ወረቀት ስጦታ ሆነ እንዴ ትላለች ጓደኛዋ እና ጓደኛዋ ደግሞ ያቺ የመጀመሪያ ሚስቱ አይ እንዳትፈሪልኝ፣ ምን ነው አንገትሽን እየደፈሽ ነው? እኔ እኮ ጓደኛዬ ያን መውለድ ያልቻልኩትን ልጅ ለባሌ ልትወልጅለት ስለሆነ ችግር የለውም፣ እንደውም ደስታችሁ፣ በጣም ደስ የሚለኝ እያለች ትፎግራለች። ማ የመጀመሪያ ሚስቱ እና ለምንድን እንደዚህ ያለችው እሷ ባልዩን እንዳይከፋውና መፋታትን እንደ ስለማት ፈልግ ልጅ መውለድ ያልቻላ እሱ ሳይሆን እኔ ነኝ በማለት ዶክተር እንደተባበራት፣ ዶክተርን ተባብረኝ ብላ ዶክተር እንደተባበረ ተደርጋለች፣ መጀመሪያ ማለት ነው። ዶክተሩ ደግሞ አይ ይሄ ስራ ኮ በእኔ ስራ አይሄድም፣ እንደዚህ አይነት ድርጊት በስራዬ አካሄድ አይመቸኝ ምናምን ስላት አይ ዋሽቴ እንኳን ትዳሬን አድነኝ። እኔ እሱን እወደዋለሁ፣ እሱ ማጥ አልፈልግም። እሱ እንደሆነ ማውለድ የማይችለው ካወቃ ለእኔ በጣም ያዝንልኛል፣ እንዲያዝንልኝ አልፈልግም ብላ እሷ ማውለድ እንደማትችል አድርጎ ወንድ ጽፍላ ተደርገዋለች። ከዛ ባልዮም የመሰለው እሷ ማውለድ እንደማትችል ነው። ከዛ በኋላ ጓደኛዋን አግብቶ ከገዘተች በኋላ ይህን ስጦታ ይዛ መጣች፣ አልኳቸው አይደል? በውስጣ ወረቀት ነው። ወረቀቱን አውጥቶ ሲያነቡ ማን ነው ማይወላድ የማይችለው ባልየው ነው። እና ምን ለማለት ፈልጌ ነው? ለጓደኛዋ ክፉ ያሰበችው ሴት የጓደኛዋን ትዳር ብታፈርስ ግን ማን ባዶ ማውለድ ስለማይችል የሷ ትዳርን አያምርም ማለት ፈልጌ ነው። ቢ አንዳችን ለአንዳችን መልካም ብንሆን፣ እሷ ባልዋን መርጣ ልጅ ባይወለድም በፍቅር እንኖራለን ብላ ነበረ። ባልዮው ግን የጓደኛዋን ነገር ሰምቶ ፈቶ ጓደኛውን አገባ። የጓደኛዋ አባት ደግሞ እኔ እንደንች አይነት ልጅም የለኝም፣ እንዴት እንደዚህ ተደርገ ያለሽ ልጅ እኮ ያለ ነው ካላ ደግሞ የሚመሰጠ ስጠታ ነው እነሱ አሁን ማውለድ ቢያችሁ ልኩ ከጊዜ በላይ ሊወዱ ይችሉ ነበረ። የሰውን ትዳር አፍርሰሽ ነው እንዴ አያገባሹ ብሎ አባቷም አባረራት ከቤት ማለት ነው። መጥፎ ስራ ሁሌም መጥፎ ነው። መልካም ስራ ደግሞ መልካም ይሆናል። ያን ጊዜ እነሱን እንደዚህ ባታ ላይ ያያቸው ኖሮ ምናልባት ለሷ የተሻለው አላህ ይስጠት ነበር። ለማ ለማለፈልጌ ነው። ከተመቻቸው ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አመሰግናለሁ። እና በዙሪያችን ላለ ሰው ሁሌ መልካም ነገር እንመኝ ማለት ነው።